ከታገሱት ሁሉም ያልፋል። የማይነጋ ሌሊት፣ የማያልፍ ክረምት የለም የሚባለው በእውነት ትክክል ነው። የማያልፍ ክረምትና የማይነጋ ሌሊት የለም። ክረምቱም ቢበዛ ወራቱ ሲደርስ ያልፋን ነኝ ንጋትም ደግሞ እንደ ጨለማ አይቀርም ይነጋል። ሰላም ጤና ይስጠለኝ። የእምነቴን አልክድም። የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ፣ ደስ በሚል ቪዲዮ መጥቻለሁ። እንግዲህ እንደኔ የምትወዷቸው ካላችሁ ንጉሱና ንግስቷ፣ የስክስታው አምባሳደር፣ የስክስታው ንጉስ ወንድማችን ከብዙ ውጣውረድ በኋላ ከብዙ ፈተና ብዙ እሱ ያላለፋቸው ፈተናዎች የሉም እና በእውነት ያን ሁሉ ፈተና እግዚአብሔር ቆጥሮለትኝ ዛሬ ከንግስቷ ጋር ሁለት ከሁለት ሶስት ሊሆኑ ነው ዋው እግዚአብሔር እንደ እግዚአብሔር ያለ ማንም የለም እንደ እግዚአብሔርን የተጠጋ ሰው ወድቆ አይወድቅም እንግዲህ አብዮት ካሳኔሽነን የማያውቅ ሰው ያለ አይመስለኝም። ሁላችሁም ታውቁታላችሁ። በተለያዩ መድረኮች ላይ የሚሳተፍ ምርጥ ወንድማችን ነው። አብዮት ካሳነሽ እንግዲህ ያው ካሳነሽ የእናቱ ስም ነው፣ የሚጠራው በእናቱ ስም ነው። እንግዲህ ደግሞ በእናቱ ስም እንዲጠራ የሆነበት ምክንያት ያው የራሱ ምክንያት ይኖረዋል። ምክንያቱም እናቱ ከዚህ ዓለም በህይወት የተለየችው አብዮትነን ለመፈለግ ወጥታ በሰባ ስንት መሰላችሁ፣ እኔ አላቅም። ሲሉ ነው የሰማው ማለት ነው። እኔ እንጃ ወያኔ የሆነ ነገር የደርግ ጊዜ እንደሆን አላቅም። ደርግ ደግሞ ቢሆን እንደዚህ ትልቅ ሰው ይሆን ነበራ። አላቅም። ሶሪ፣ ከዚህ ጋር ማለት ነው። ግን የሆነ አዲስ አበባ የሆነ ብጥብጥ ላይ ተነስቶ እናቴቱ አብዮትን ፍለጋ ወጥታ ልታመጣው ስትሄድ በተባራሪ ጥይት እንደሞተች እና ያው ከአብዮት እጅ ላይ ህይወቷ እንዳለፈ ነው የሰማሁት ማለት ነው። እግዚአብሔር እንግዲህ እሷ ልጇን ልታድን ስትወጣ የእሷን ነፍስ ሰጥታ ልጇን ከልጇ እጅ ላይ እሷ አላረፈች ማለት ነው። ከዚያን ጊዜ ጀምሮ እንግዲህ ወንድማችን የእናትን ስቃይ፣ የእናትን መከራ፣ የእናትን መሞት ቆሞ ማየት በጣም ይከብዳል። እንደገና ደግሞ ከሞቱ አሟሟቱ የሚባል ነገር አለ አይደል? ከሞቱ አሟሟቱ ሁልጊዜ፣ እኔ እኮ ቤት በሆን ኖሮ፣ እኔ እኮ ባልወጣ ኖሮ፣ እኔ ወጥቼ ወደ ጓደኞቼ ባልቀላቀል ኖሮ እናቴ አትሞትም ነበር እያለ ራሱንም ሁሌ እየከሰሰ ራሱን ሁሌ እንደ ጥፋተኛ እያደረገ ያለፈውን ጊዜ ዘመን በጣም ልቡ ተሰብሮ የኖረ ነው። እያንዳንዳችን ከዚህ ጋር ወጦ ሲጨፍር ሲዘፍን ስናየው ደስተኛ ነው የሚመስለን። ግን የሰው ልጅ የማያልፈው ነገር የለም እና ብዙ ነገሮችን እያለፈ ግን በመድረክ ላይ ሲወጣ ደግሞ ያዋላ አይደለ? ከሰው ጋር ለመኖር ከሰው ጋር ለመግባባት እራስን ደስተኛ አድርገን እንቀርባለን ማለት ነው። ይሄ የአብዮት ብቻ ሳይሆን የሁላችንም ነው። ከጀርባችን ምን እንዳለ አይታወቅም። ምን እያለፍን እንደሆን በምን መጥፎ ነገር በምን አይነት ነገር እያለፍን እንደሆን እያንዳንዳችን ማንም የሚያውቅ የለም። ግን ሁላችንም ወደ መድረክ ስንመጣ እየሳቅን እየተጫወትን ነው የምንመጣው እና ሰው የሚያየው ሳቃችን፣ መጫወታችን ሁልጊዜም ደግሞ ደልቶን እንደምንኖር ነው የሚያውቀው ማለት ነው እና በወንድማችን አብዮት ላይም የሚታየው የነበረው ያለፈውም ነገር ይሄ ነው። ውስጡ ተሰብሮ ቅስሙ ተሰብሮ እናቱ ከእጁ ላይ አልፋበት እናቱ እሱን ለማዳን ልጄን እንዳይገሉብኝ እንዳይመቱብኝ፣ ልጄን እጄ ጎትቼ ላምጣ ወደ ቤት የላስገባ በቅፍ ላስገባ ብላ ስትወጣ እናቲቱ በተባራሪ ጥይት ነው የሞተችው ማለት ነው። ዛሬ ግን አብዮት እንግዲህ እንደምታዩትኝ ከንግስቷ ጋር ከተገናኙ የተወሰኑ አመታቶችን አስቆጥሯል። በተለያዩ ሀገራቶች እየተገናኙ በተለያዩ ሀገራት ይገናኙ ነበር። አሁን ደግሞ የዛሬ አመት አመት ሞላቸው መሰለኝ፣ ጠቅለል ብላ እሷ ንግስቷ ወደ አሜሪካ ገብታለች ማለት ነው። አመት ባሉ እራሱ ደስ ሲል እንግዶቹን ጠርተው ምናምን ጨስ ሞቅሞቅ አድርገው፣ በቃ እግዚአብሔር ይመስገን ሰው ያለው ሴት ያለበት ቤት አስመስለዋለች። ከዚህ በኋላ አብዮት ከብቸኝነት ወጥቶ፣ አንድ ብቻውን ነበረ። ከአንድ ደግሞ ሁለት ሆነ፣ ከንግስቷ ጋር። ንግስቷ ደግሞ አሁን ሶስተኛ ልታመጣለት ነው ማለት ነው። ሶስት ሊሆኑ ነው። በቃ ሶስት ደግሞ፣ የእርግዝና ሴት ና ያዘቻት አትገርምም? ወንድ ቢሆን ኑሮ ሆዷ አነስ ይልና፣ በቃ የሚያመር ቅርጽ ያላት ትንሽዬ ሆድ ነው። ይሄ እርግዝና የእኔ እርግዝና ነው። እኔ ሴት ሴት ስለወለድኩ ማለት ነው። ወንድ የወለዱትን ሳይ ሆዳቸው በጣም ትንሽዬ ነች። ሴት ግን እንደዚህ ነው ዝርጥጥ ነው የምትልና፣ እንግዲህ አብዮት ወይም ንግስቷ ያረገዙትን ባይናገሩም ያረገዘችውን ባትናገርም እኔ ግን በግምት ሴት ነች ብያለሁ ማለት ነው። ስለዚህ የእናቱ ምትክ እህቱ የምትሆን እናቱን ነን የሚረሳባትኝ እግዚአብሔር አምላክ በሰላም ይገላግላትና በቅፋቸው ያስታቅፋት የሆዷንን እግዚአብሔር በጀርባዋ ያደርግላትኝ። እናቴ መቤት እናቴ ቅድስት ድንግል ማርያም ጭንቅ አማላጅቱ። በተለይ በቤተሰብ በሌለበት ያው ላይ መውለድ ምን ያህል እንደሚከብድ ሁላችንም እናውቀዋለን። ነገር ግን ደስ የሚለው ደግሞ ከውጭ ሀገር ስትወልዱ እንደ ኢትዮጵያ አይደለም። በፈለጋችሁት አይነት መንገድ መርጣችሁ ነው መውለድ የምትችሉት። አንዳችም ህመም ሳይሰማችሁ ምንም ነገር ሳትሆኑ በሰላም ትወልዳላችሁ ማለት ነው። ይሄ ይፈጠርብኛል፣ ይሄ ይሆንብኛል ብላችሁ የምትፈሩት ነገር የለም ማለት ነው። ብትፈልጉ በሙሉ ማደንዘዣ፣ ብትፈልጉ ግማሽ ማደንዘዣ። አሁን እንኳን ፋሽን ሆኖ ራሱ ኦፕራሲዮን እየሆኑ ነው ብዙዎች የሚወልዱ ማለት ነው። ይህ ደግሞ ዳቧችን ትቀመጥ፣ ዳቧችን ልጅ አይውጣባት እስኪ እንዲህ እንዳለች ትቀመጥ፣ በማለት ብዙዎቻቸው በኦፕራሲዮን ነው የሚወልዱ። ኦፕራሲዮን ምርጫቸው አድርገው ማለት ነው። እኔ ግን ይህን ነገር አልመርጠውም። ለምን መሰላችሁ? ይህን ነገር ማልመርጠው፣ እግዚአብሔር አምላክ ያስቀመጠው ለእንስሳም ሆነ ለሰው ልጅ ሲወልድ አምጥበን እንድንወልድ ነው ለጤንነታችን አደጋ የሚያደርስ ከሆነ ማማጥ የማንችል ከሆነ ነው ወደ ኦፕራሲውን ማድረግ የሚፈቀደው ማለት ነው። ግን አሁን ፋሽን ሆኗል በኦፕራሲውን መውለድ ፋሽን ሆኗል ማለት ነው። ስለዚህ ንግስቷም እንግዲህ ምርጫዋ የሷ ነው። አምጬ እወልዳለሁ ብትል አምጣ ትወልዳለች። እረ ምን እንዲዋስማጠይ በዚህ በሃያኛው ክፍለ ዘመን ካለች ደግሞ ያው ቆንጆ ሀገር ነው ያለችው አሜሪካ ላይ። እንግዲህ ንግስቷ ንግስቷን ዱብ ልታደርግ የቀረበች ነው የሚመስል። ሁላችንም እንግዲህ በሰላም ተገላግላ ደግሞ ለክርስትናው የምንችል ሄደን እንድንበላ የማንችል ደግሞ ያው ከዚያው ቁመን ባለንበት ሆነ ማለት ነው። ደስታችን እየገለጽን አብረን ችርስ እያልናቸው እንኖራለን እንቀጥላለን ማለት ነው። ምክንያቱም የኛ ኢትዮጵያዊ አንድነታችን ውበታችን ነው፣ ያምርብናል። በእንደዚህ አይነት ነገር ደስታችን ስንገልጽ ማለት ነው። ምክንያቱም አብዮት በእውነት ያለበት አሜሪካ ሀገር ሰው በጣም አለ፣ ኢትዮጵያዊ የሚተባበሩበት ነው። እንደዚህ ድግስ በጣም የሚወዱበት ሀገር ስለሆነ ደስ ይላል። ሴት ልጅ ስታረግዝም ስትወልድም በቃ በድግስ ጊዜ ስታዩት አሜሪካ እንደ በጣም ደስ የሚል ነው በየቀኑ ነው እንደውም የሀበሻ ቀሚስ ከኢትዮጵያ የሚያመጡ ማለት ነው። የነሱ ደንበኞች እኮ የታደሉ ናቸው። የሀበሻ ቀሚስ የሚሰሩ ለአሜሪካኖች የታደሉ ናቸው። ምክንያቱም በየቀኑ ነው እና የሚያሰፉ ለተለያየ ፕሮግራም ማለት ነው። ስለዚህ ዛሬ ሁላችን እንመርቃታለን። የአጥር ወፍ አትስማሽ ማሽ ንግስቷ እና ንጉሱ የሆድሽነን በጀርባሽ ታደርግልሽ እናቴ ቅድስት ድንግል ማርያም ታሳቅፍሽ። የሆድሽንን ደግሞ እቅፍ አድርገሽ በእጅሽ እግዚአብሔር የተመሰገነ ይሁን። እመቤቴ ቅድስት ድንግል ማርያም ጭንቃ ማላጅቱ ገላገለችኝ፣ አማለደችኝ የምትይበት ጊዜ እንድንሰማ በቅርቡ የሁላችንም ምኞትም ጸሎት ነው። እናቴ እመቤቴ ትቅረብሽ ቅድስት ድንግል ማርያም ስደት እንደ ሰው የተሰደደች ስደትን የምታውቀው በመከራ በጭንቅ ጊዜ ስንጠራት ከተፍ የምትለው የስውሯ ማርያም ትድረስልሽ እህት አለሜ እላለሁ። ከመልካሙ ከደስታው ገበያ ያውላችሁ ያውለነ። እንወዳችኋለን፣ ንጉሱና ንጉሷ ሺህ ዓመት ኑሩልን። ዘራችሁ እንደ ምድር አሽዋ ይብዛ የአብርሃምን የይስሐቅን ያዕቆብን ጓዳ የባረከ የእስራኤል አምላክ ጓዳችሁን ይባርከው። ዘራችሁ እንደ ምድር አሸዋ ይብዛ። አሜሪካ አገር እንግዲህ ተቀምጣችሁ አንድ ሁለት ልጅ ብቻ የለም፣ እንደ ምድር አሸዋ ዘራችሁ ይብዛ። የተባረከ ትዳር ይኑሁናችሁ። መልካምን ሴት ማን ሊያገኛት ይችላል እንደሚባለው ለባለቤትሽ መልካም ሴት ያደርግሽ፣ ዕንቁ ሴት ያደርግሽ፣ የሚኮራብሽ የሚመካብሽ መከራውንን የሚረሳብሽ ሴት ያደርግሽ። እህት ዓለሜ እንወዳችኋለን እናከብራችኋለን እላለሁኝ። ውድ ኢትዮጵያውያን ኤርትራውያን የእምነቴን አልክድም የሁለገብቻን አድ